ማጋኔ ቤተሰቦቼም ልጄም ስላለኝ ልጄም ለማሳደግ ብዬ ሳምዬ ስለዚህ እንትን ስላሰብኩትም ይሄ ሁሉ ችዬ ከዛ እየሰራውኝ እየሰራውኝ ያለ መጨረሻ ላይ ቀኔንም ሳይደርስ በሰቀን ሙሉ እየሰራውኝ በሰራሁበት ልብሴ ሳልታጠብ ልብሴን ሳልቀይር በጠዋት አውጥታ ስምንት ሰዓት ነው ዘጠኝ ሰዓት በዛ ማላቱ ምን ተፈጠረ ነው? ከምን ምንም ነገር አልተፈጠረም። ምንም እኔ ያሰብኩትም ነገር የለም። እኔ ሲጀመር በቤተሰቦች ወንድሜ የሆነ ችግር ተፈጥሮበት በድንገት ተታሰረብኝ ስለሆነ እኔ ደግሞ ደግሜ ሰርቼ ያ ለማስፈታት ሀሳብ ስላለኝ ለመሄድም ለመምጣትም አላሰብኩም። ይሄም ስቃይ እያለብኝ ይሄም ችግር እያለብኝ ለመስራት ፈልጌ ነበር። በድንገት ደግሞ እሷ ምን እንዳሰበች አላቅምና ነይ ብላ አጠራችኝ። አትተን ምን ብለን እኔ ስራዬን ጨርሻለው ብዬ ወጥቼ ወደ ቤት ልኔ ስንል ነኝ ብላ ይዛኝ መኝታ ክላሳችን ይዛኝ ገባች። ልብስሽን ሰብስቢ መሄድ አለብሽ ሂጂ አለችኝ። ምን ነው እላት አለኝ። አይ መሄድ ስላለብሽ እኔ አሁን ላሰራ አልፈልግም፣ እኔም ሌላ ስራ ለመቀየር ስለምፈልግ ሂጂ አለችኝ። ምንም አላልኳትም፣ እሺ ብዬ ራቆቴ ምንም ነገር አሁን መጥቼ በወንድሜ ልጅ በወንድሜ ሚስት ልብስ ለምኝያት ነው ማለት እኔም ሰጠችኝና በሷ ልብስ ነው የተጠቀምኩት። አለ አራቆት የነሸኝችኝ እግዚአብሔርን እኔ ኢትዮጵያውያን ሆና እንደዚህ አይነት ስላረገች፣ ለምን ልግዛ ለቤተሰቦቼ ለልጄ ስጦታ ልግዛ ብለሽ ለምን አልጠየቅሽው? አራት ጠይቂያት አለውኝ። ገዝቸልሽ አለውኝ ሁሉም ነገር ሾፒንግ አርጌልሽ አለው አለችኝ። ምንም ነገር ያደረገችልኝ ነገርም የለም ቦርሳ ባዶ ቦርሳ ሰጠችኝ። ሰው ውስጥ ያለው ኢትዮጵያ ሲሄድ ይዣቸው የሄድኩ ልብሶች ሁሉ አጠቃላይ መኝታ ክላሳችን እንዲህ ርግፍ ቅፍ አድርጋ አውጥታ መሬት ላይ ለስሳል። ከዛ ምን ነው ላት አይ ምናልባት እዚህ ውስጥ ያስቀመሹ ነገር ካለ ስትለኝ ምን አስቀምጣለሁ እኔ አንቺ ቤት ያንቺ የምናለሽበት ቤት ሌላለን በቤት ሌላ ነው ምን የምወስድብሽ ነገር የለም ምንድን ነው እንደዚህ ያደረግሽ ምናምን እላታለሁኝ ለካ ማስታወሻ ደብተሩ ማስታወሻ ይዤ እኮ ነበር ማለት ስልክ ሁሉ አይሰጠንም ነበር ስልክም አላቅም አሁን ስልክ ሁሉ እዚህ መያዘ መደወርም ሁሉም አልችልበትም በእውነት ምነግርሽ ማለት ነው ጠፍቶብኛል ቤተሰቦች የማገኘው በወር በወር ወር ነው ቤተሰብ ምደውለው ሌላም ሰራተኛ እንደዚህ ነው የማረገው በወር ወር ነው ደውለሽ ቤተሰቦች የምታገኘው አለችኝ ቦር ሳይሆን በአምስት ወር በአራት ወር ደውላልኝ አታቅም። እኔ ቤተሰቦቼ ያነግራቸዋለሁ እንደዚህ ስ ስለማይፈቀድልኝ አልደውሉም። ወጥቻ ያለው ቻሉ ብዬ ተስፋ አስቆረጥኳቸው ቤተሰቦቼ ማለት ነው። ከዛ እንደዚህ ስራ እኔም እኔ ሊቀበሩኝ እዚህ ያሸኘችኝ ስራ ቤት ነው። ስራ ጓደኛ ቤት ነው ያገኘችኝ እንደዚ አለሙያ ስላለች ለኔ ሲጭኝና እንደ ልውሰዳት እዛ ሀገር አዲስ ምግብ ቤት ከፍታለሁ ብላ ነው የወሰደችኝ የነበሩ እሷ ጋር እንኳን ስልክ እንዳላገኝ ማስታወሻ ደፍተሪ የወሰደችብኝ። ከዛ መጣሁኝ። ኢትዮጵያ እንደምንም የጠያየኩኝ ኢትዮጵያውያን ብዙ አገኘውኝ፣ እነሱ አገኘውኝና ትቼ መጣሁኝ። ኢትዮጵያ ገባሁና ማጋብ እየል አገራችን እንደው እኔ አየሁት ሰዓትና፣ አሁን ምንም አይገናኝም። ከዛ መንገድ ሁሉ ጠፍቷብኝ ጠፍቶብኝ፣ ምንም ትራንስፖርትም የለኝ ብርም፣ ምንም መሰጠችኝ ነገር የለም። ባዶ የነራቆቴን ቦርሳ ሰጣኛለሁ። እኔ የወሰድኩትን ከዚህ ከኢትዮጵያ ሲሄድ ይዤ እንትን ይዤ ቦርሳ ይዤ ነው የመጣሁት ከዛ ስፈልግ ቦርሳ ውስጥ አየርፖርት ከገባሁኝ በኋላ መጥቼ ብፈልግ ብፈልግ ብፈልግ ምንም የለም። ፓስፖርት እንትን ማለት ማስታወሻ ደብተር ማለት ደውዬ ብዬ እንኳን ቤት ሰዎች እንዳይጠይቁ ከዛ እንትን ያስኩና ራይድ መጣሁኝ። ምንም ነገር የለኝ ብር መራይዱ እንደፈለገ ያገኝ አካባቢ ከደረሱ ማን ነው ስለምን አለው ብዬ ከዛ በኋላ መጣሁኝ አክስቴ ልጅ ጋር ስመጣም ቤትም ቀይረዋል። ሙሉ ቀን ጠዋት ሶስት አና የገባሁት የገባሁት የቤት አስራ ሁለት ሰዓት ስፈልግ ስፈልግ ራይዱ እግዚአብሔር ይስጠው እሱን አገር ለአገር እያዞረኝ እያዞረኝ ሰፈሩን አት ሺ የሆነ ነገር እ እስኪ እያለኝ እየዘዋዘዋርኩኝ ሄትኩኝ አክስቴ ልጅ እንደምንም አርኩኝ። ያ ሰፈር ሲደርስ ሰፈሩ አልጠፋኝም። የሆነች ልጅ ያገኙኝ ስልክ ተቀበልኩኝ። አክስቴ ልጅ መጥቶ ተ ከባንክ ቤት ሄዶ ራይዱ ይዞት ባንክ ቤት ይዞ ነው በአክስቴ ልጅ አካውንት ብር አውጥቶ ሰጥቶት ከዛ ቤተሰቦች ይዞኝ ይሄዱት እኔ ኢትዮጵያውያን ሆነ እንደዚህ ስትበድለኝ እኔ እንዴት አልጠይቅም ብዬ ስል ሳለክስ እነሱም ሰምቶ በጣም ተናደድ እነ መሲ እና ሀያት በጣም ተናደዱብኝ እንጠይቃታለን እንደዚህም አታደርግም ኢትዮጵያውያን ሆነ ብሎ እሱ እነሱም በጣም ቤተሰብ ሁሉ በጣም ነው ያዘነው እግዚአብሔር አንድ ልጅ አለኝ ለአንድ ልጄ አንድ ጫማ ይዣ ያመጣውኝ ዱባይ አራት ተመሰርቼ ማለት ነው ለኔ። እሺ ችግር የለውም ብያሰብኩ በጣም ነው ያዘንኩት፣ በጣም ነው ያለቀስኩ። ሳለቅስ አይቶ ነው እነሱ ለዚህ አበቁኝ። እኔም አላቅም እንደዚህ አይነትም ነገር አላቅም። ለምን ስልክ የለኝም በምን ያውቃል? ለዛ ነውና እስኪ ኢትዮጵያውያን ምን እንደምትሉኝና እንደምትረዱኝ ነገር ካለ ብዬ ነው እናንተ ጋር የቀረጥኩት። እሺ አሁን እኔ ሬስቶራንቱ ጋር እደውላለሁኝ። ማናው ስሟ የሬስቶራንቷ ባለቤት ሰማሃር ወልደ ጎርጅ ነው። ምስል ወልደ ወልደ ገብርኤል ሰማሃር ወልደ ገብርኤል ፎቶ አለሽ? በምን ይዛለው? በምንም ፎቶ አይለኝም። እናዲ እሺ፣ መሲ ፎቶ አንፈልገሽ፣ ዋትሳፕ ላይ ላኪልኝ የሰማሃርን ፎቶ። አሁን ሬስቶራንቱ ጋር እደውላለሁ ስፒከር አድርጌ ፓስፖርቷን ተልኮልኛል። የኢማራት አይዲዋ በዛ ሬስቶራንት ስፖንሰር እንደነበረች እቺ ልጅ የእውነት በዛ ሬስቶራንት ኢማራት ገብታ ስራ እየሰራች ነበር። ለዛ ደግሞ ማስረጃዋ ፓስፖርቷና የተሰራላት ቪዛ በሬስቶራንቱ ስም ነው። ይሄ ትልቅ ማስረጃ ነው፣ ይቺ ልጅ በዛ ሬስቶራንት ሰራተኛ እንደነበረች። ቅርታ አርግልኝና ማይን በጣም ቅርታ አርግልኝና እሱንም ከፍለኝ ዳመውሴ ማለት ነው ያችን ያቺና አራት ወር ደሞዝ አስቀብቼልሻል አለችኝ። የአሰራችኝ ሴትዮዋ ደግሞ የላከችኝን የእዚህ ጓደኛዋ የላከችኝን። እሺ ማን ይቀበለኛል? ታክሲው ስሸኘኝ ሸኘኝ፣ ማን ማን ይቀበለኛል? ማን ስልክስ የለኝም፣ ማን ይቀበለኛል? እሷን ስልክ ደውዬ ነግሬያታለሁ። እሷ ምንም አልነገረቻትም አላወቀችም። እሱ ስመጣ በጣም ነው የጫወችው። ቀጥ ብዬ ቤቷ ሄድኩኝ። ከዛ አገር ሳልተኛ በሌሊት መጥቼ ቀጥ ብዬ መጣሁና ታክሲ ይዤ እሷ ቤት ሄድኩኝ። ሄጄ ስጠይቅ ምን ነው ከየት መጣች ምናምን ስትለኝ፣ አይ እንደዚህ መጥቼ አለኝ ወንድሜ ምስት ጋር ነው መደውለን ልከው የነበረው ነው ያቺ ብር ላከችልሽ ወይ ስላል አራት ወር ዳሞስ አላክሽም ነው እንዴት ልኬያለሁ ትለኛለች ብላ ስትለኝ፣ ከባንክ ቤት ሂጅ ያቺ ወረቀት አወጣሁኝ አንቺ እናንተ ጋር ልኬዋለሁኝ። ይሁትና እሱ ነገር ሊኖራት ይችላል ብዬ አስባለሁኝ። እሱ ሳነግርሽ አለፍኩ ብዬ ንቀርታል። በአጠቃላይ አንቺ ሶስት አመት ከስምንት ወር ሶስት አመት ከአስር ወር እዚህ ሬስቶራንት ውስጥ ኢትዮጵያን ቴስቲ በአቡዳቢ የሚገኝ ቴስት ኦፍ ኢትዮጵያ የሚገኝ ሬስቶራንት ውስጥ የቺ ሁኔታችን ትሰራ ነበረ። ለመስራቷ ማረጋገጫ ፓስፖርቷና የመኖሪያ ፈቃዷ በሬስቶራንቱ ስም አለ። ኦኬ ሌላ ደግሞ ማረጋገጫ ደሞዟ በኢትዮጵያ አስር ሺህ ብር ብቻ ይከፈላት እንደነበረ ማስረጃ ባንክ ስቴትመንት አላት። ስለዚህ ነገሩ እውነት ነው ማለት ነው። የእውነት እቺ ልጅ እዛ ሬስቶራንት ውስጥ ተቀጥራ ትሰራ ነበር። እኛ አናቃትም እኛ ጋር አትሰራም ማለት አይቻልም። ቢካዝ እዛ ትሰራ እንደነበረ ማስረጃ መኖሪያ ፍቃድ፣ በሬስቶራንቱ ስም መኖሪያ ፍቃድ አላት። እቺ ልጅ እዛ ቤት ውስጥ ሰርታለች። የጊዜውን ተገልጾበታል ቪዛው ላይ። ስለሌላው ስለሌላው ነገር ስለደረሰባት በደል ምናምን ምናምን መካድ ይቻላል ግን እዛ ትሰራ እንደነበረ ና ደሞዝ ይከፈላት የነበረው በኢትዮጵያ አስር ሺህ ብር፣ የኢትዮጵያ አስር ሺህ ብር ማለት በኢማራት ሶስት መቶ ድርሃም ማለት ነው። ሶስት መቶ ድርሃም ማለት ነው። የሶስት መቶ ድርሃም ደሞዝተኛ ዩናይትድ አረብ ኢማራት ላይ አይታችሁ ታውቃላችሁ? የሶስት መቶ ድርሃም ደሞዝተኛ አለ በዚህ ዘመን? በድሮ የዛሬ አስራ ስድስት አመትኛ ሳንመጣ እንኳን ደሞዝ አምስት መቶ ስድስት መቶ ነበረ አይደለም። በዚህ ዘመን ሶስት መቶ ድርሃም በኢትዮጵያ አስር ሺህ ብር ነበር ሲከፈላት የነበረው፣ ለሀያ አንድ ሰዓታት እየሰራች ኦኬ። ሬስቶራንቱ ቲክቶክ አካውንት ነበራቸው። አካውንታቸው ፕራይቬት አደረጉት። እቺ ልጅ እኔ ጋር መምጣቷል መሲ መቼ ለታ መጣ ያመጣቻት ልጅ መሲ ትባላለች። መታ እዚህ ቤት ስትናገር ሰምተው እኔ ቁጥራቸው ላይ ዋትሳፕ ላይ ቮይስ አድርጌላቸው ሰምተውት አልመለሱም። የሬስቶራንታቸውን አካውንት ፕራይቬት አደረጉት። ሴትዮዋ የራሷ የልጆቿ ቪዲዮዎች ምናምን ነገር እንዳለ ደልታ ፕራይቬት አደረገችው አካውንቱን። ሶ እንደዚህ በማድረግ ከሕዝቡ በመሸሽ የሰውን ሀቅ መብላት ይቻላል? አሁን አይናቸው ያየ ስፒከር አርጌ ደውላለሁ። ሬስቶራንቱ ሬስቶራንቱ ምላሽ ካልሰጠ እኔ ማረጋገጫ ቪዛዋና የዚቺ ልጅ ቪዛና ባንክ ስቴትመንቷ ሲከፈላት የነበረው ደሞዝ ከሬስቶራንት አካውንት ሲከፈልሽ የነበረው ከሬስቶራንቱ አካውንት ቀጥታ ወደ አንቺ አካውንት ነው አይደል? አይደለም ወንድሜ፣ ምስት ጋር ነው የምትልከው የነበረው። እኔ መላኩ ብላ ነው እንጂ የምትነግረኝ፣ አውጥታ በእጅ የሰጣኝም ልኪ አላውቅም። ለወንድምሽ ሚስት ነበር ክፍያው ሲፈጸም የነበረው። አሁን እንደውላለን ሬስቶራንቱ ሮይስ ፋንዴ ሁለቴ አድርጌላቸው ሰምተው ጸጥ ብለዋል። ለመመለስ፣ ለማናገር፣ ለህዝቡ ምላሽ ለመስጠት ፍቃደኛ አይደሉም፣ እቺ ልጅ ላይ ስላደረሱት በደል። ንቲ ሚዩት አድርጊ፣ ለደውል ነው ሚዩት አድርጊ፣ ፕሊስ ሚዩት አድርግ፣ ወንድ ነው፣ አርግላት ንክ ፌስቡክ ላይ ሰርች አድርጉ። አካውንታቸውን ፕራይቬት አድርገውታል። የሬስቶራንቱ ስም ቴስት ኦፍ ኢትዮጵያ ነው። ሬስቶራንቱ የሚገኘው በአቡ ዳቢ ነው። ለሀቅ የቆማችሁ በአካልም መሄድ የምትሉ በአካል ሄዳችሁ ሬስቶራንቱ ስልካችንን እያነሳ ስላልሆነ በአካል ሄዳችሁ ለዚህ ጭህታችን ፍትህን ጠይቁ። ስልካቸውን አንስተው ለህዝብ ምላሽ እንዲሰጡ ለምን እቺ ልጅ ሶስት መቶ ድርሃም ሲከፈላት እንደነበረ ለምን ሀያ አንድ ሰዓታት ትሰራ እንደነበረ ሽንት ቤት በቀን ሁለቴ ብቻ ይፈቀድላት እንደነበረ ምላሽ መቶ ሬስቶራንቱ ይስጠን። ያው እየደወልኩ ነው፣ እየጠራ ነው፣ አያነሱም። እያዩ ስለሆነ ላይቡን በዛ ላይ ወደ ሀገሯ የተሸኘችበት መንገድ ተቀባይነት የለውም። ከሰውኛ ሰው ነኝ ከሚል ሰው ተቀባይነት የለውም። ለልጇ ስጦታ ሳትገዛ፣ ለራሷ ሞዴስ ሳትገዛ፣ ልብስ ሳትገዛ፣ ሻምፖ ኮንዲሽን ሳትገዛ በለበሰችው የስራ ልብስ ብድግ አድርጎ ወደ ኤርፖርት መወርወር። ታዲያ አረብ እንዲህ ቢያደርግብን ይገርማል እንዴ? አረብ የገዛ ዜጋችን እንደዚህ የሚያደርገን ከሆነ አረብ ቢበድለን ይገርማል እንዴ? አረብ ደሞዝ ቢከለክል አረብ እንደዚህ ቢጨክን ይገርማል። ሰው በገዛ ዜጋው እንደዚህ የሚደረግ ከሆነ ይሄን ነገር ዝም ካልን ነገ ብዙ እህቶቻችን እየመጡ እንደዚህ ይበደላሉ። እየመጡ በእንደዚህ እንደው ጉድ በሚባል ደሞዝ በሶስት መቶ ድርሃም አስር ሺህ ብር የኢትዮጵያ አስር ሺህ ብር ኢትዮጵያ ውስጥ እንኳን እኮ ሰው አሁን ሬስቶራንት ውስጥ አስር ሺህ ብር እየተከፈለው ነው። እንዴት ነው ይቺ ልጅ ከሀገር ወጥታ ኢማራት መጥታ በአስር ሺህ የኢትዮጵያ ብር የምትቀጠረው? ሀራም

ምንም ነገር እንዳታውቅ ስልክ አይሰጣትም ነበረ። እሺ ከስተመሮች ሲመጡ ማለት ነው። አንቺ እንደዚህ መሆንሽን አይተው ምንም የጠየቀሽ አካል የለም። ደስተኛ ነሽ ወይ፣ በስራሽ ደህና ነሽ ወይ ብሎ የጠየቀሽ ከስተመር የለም። ከስተመር ደንበኛ ሚውቱን አብራላት ወንድሜ ሀቡ፣ ይሄ ነገር በቪዲዮ ብቻ ማውቃት የለበትም። እኔ እንደ አንድ እንደ አንድ ኢትዮጵያዊ ድምፅ ነው መሆን የምችለው። ከቪዲዮ በላይ ማድረግ የምችለው ነገር የለም። የምትችሉ መክሰስ በአካል ሄዳችሁ ኦኬ፣ ለዚቺ ልጅ ፍትህ መጠየቅ የምትችሉ ጠይቁላት። እኔ ድምፅ ነው የምሆነው፣ እኔ ህዝብ ጋር ነው ማደርሰው። ቪዲዮ ሰርቼ ህዝብ ጋር አደርሳለሁ። ካለበለዛ ነገ በጣም ብዙ የሬስቶራንት ባለቤቶች የሱቅ ባለቤቶች የምን ባለቤቶች እያመጡ እንደዚህ ይጨቁናሉ። እንደዚህ በትንሽዬ ደሞዝ አፍነው ስልክ ከልክለው ሀያ አንድ ሰዓት ኢማጅን ማሰራት ማለት አንድን ሰው ይሄን ነገር ዝም ካልን ይቀጣል። እንደ እሷ እንደዚህ እየተጠቀሙባቸው ጉልበታቸውን እየጨረሱ ወርወር ይቀጥላል። ኖ ካላልን ሁላችን አንድ ላይ ድምጽ ካልሆና አቡ፣ በነገራችን ላይ እቺን ልጅ እኔም አሁን ትናንት ከትናንት ወዲያን ያወቋት አንዳንድ ነገሮቹ ስትናገር እኔ አሁን እንዳልሽውም አይደለም አበሻ እንደዚህ ካደረገን አረብ አረብ እየተንከባከበን ነው ማለት ነው። የምሬን ነው። እኔ በጣም በጣም ከሰምቼው በጣም ያሳዘኝ ነገር እኔ የቦንዳ ልብሶችን እሸጣለሁ። አሁን እዚህ የሥራ ቦታ ላይ አንድ ዘመድ አለቻት አጠገቤ ላይ ምናምን ነገር፣ ብርዱ ሰሞኑ ትንሽ ቀዝቀዝ ይላል አየሩ። ምናልባት የሚያውቁ ሰዎች ይኖራሉ፣ ሀገራችን በጣም ብርድ ነው። ልጅቷ መታ እንግዳ መጥቶብኛል የሚለበስ ነገር ካለ አለችኝ። እኔ ለዚች ልጅ እንደሆነ አላወኩም፣ ግን ወላ በጣም ሆና እንጃ ብቻ ግን እኔ አንዳንድ ካንዳንድ አበሾች አረቦች ይሻላሉ። ጃኬታውን የለበሰች ጋር ለኢምባሲው ለኢትዮጵያን ኮሚኒቲ ጥሪ አቀርባለሁ። አሁን ኢትዮጵያን ኮሚኒቲ ዋትስአፕ ላይ ቮይስ አደረግላቸዋለሁ አሁኑኑ ማለት ነው። ጥሪ ጥሪያችንን ሰምተው ለዚህች ልጅ በደል ሬስቶራንቱን የማይጠይቁልን ከሆነ ኢትዮጵያን ኮሚኒቲ ምን ይሰራል? ኢማራት ላይ ምንድን ነው የሚሰራው? ኤምባሲ ጉዳይ ልታስፈጽሙ ስትሄዱ ኢትዮጵያ ለኮ ኮሚኒቲ ካርድ ቁራጡ የሚባለው ስለዚህ ስለ ከላተም አቋን ይሁ እዚህ ከመጣች በኋላ የተገዛላት አየሽው፣ እስክሪን የተሰባበረ። አሁን ዋትሳፕ ልጭን ብላ አልቻለውም። ዋትሳፕ ወላ ቴሌግራም ብቻ ነው የተከፈተላት ወላሂ፣ በጣም እኔ እንጃ ብቻ እንዴት እንደሆነ አላቅም። ኤምባሲዎች ላይ ምናምን ነገር እነሱ ዲ የነሱን ነገር፣ እናንተ ብቻ መበርታት ነው። አንዳችሁ ላላችሁ ትቆሙኒኒ ዝም ብላችሁ ኮመንት አትዝጉ። ለምንድን ነው ኮመንት የምትዘጉት? ሰው በነጻነት የተንፍሳ ስቴቲስት የሚያለቅስ ስቲከር አትላኩ፣ ከተባላችሁ አትላኩ። የሚያለቅስ በነጻነት ሀሳባችሁን መግለጽ የምትፈልጉ ከሆነ የሚያለቅስ ስቲከር አትላኩ፣ ይዘጋል። እንዲሁም አንዱ እዚህ ጋር አሁን በዳይ ቁጭ ብሎ ሪፖርት እያደረገ ነው። ህገወጥ ደላሎች እንደዚህ እያመጡ እህቶቻቸውን የሚበድሉ የሚጥሉ ሪፖርት ያደርጋሉ። እናንተ ደግሞ የሚያለፍሰፍ ጨምሩበት፣ ተባበራቸው ማለት ነው እንዲዘጋ። ኢትዮጵያውያን መጥቶ ጠይቆሻል ወይ ምናምን ያልሽኝን ኢትዮጵያውያን እንዴት ብሎ የሚያገኙብኝ መንገድ የለም። ለምን አስተናግጅ? ምግብ ማብሰል ብቻ ነበር ስራሽ። አላስተናግድም። ኪችን ነው የምታስገባን። ቀጥ ብለን እንደመጣን ኪችን ይከፈታል፣ ካለን ይቆለፋል። ሽንትሽ ሲመጣ ብቻ ነው ቁልፍ ጠይቀሽ ተቀብለሽ ሄደሽ ሽንት በሚ ሽንት ብቻ ነው ቁልፍ የምጠይቀው። ሌላ ደግሞ መውጣት አይቻልም፣ ስልክ ማናገር አይቻልም። እሱንም በወር አንድ ቀን አንድ ቀን የገጠር ክፍለ አገር ኔትወርክ ምናምን ታቂ ያለች ያቺ ኔትወርክ አለ በሁለት ወር ከሌለ በወርም አንዳንዴ ካገኘች በወርም ኔትወርክ አገኙ ማለት ነው። እሱን ነው የምታገኘኝ አርባ ደቂቃ ሰላሳ ደቂቃ። ያንቺ የሁለት ወር ደሞዝሽ አይበቃም። እንደዚህ ሰቀቀን ቤተሰቦችሽ፣ ዘመዶችሽ ሁሉ አጠቃላይ ነው የምታናግሪ። በዛም በቃ ካናገርሽ በኋላ ያለን ሀዘን ውስጥሽን ያለውን ይ ቤተሰቦችሽ ደስታ ሁሉ ያናገርሽው ደስታ ሳይወጣልሽ ወደ ሀዘን ትቀይደች ነው ምትዊ ነበረው ማለት ነው። ለኢትዮጵያ ኮሚኒቲ ፎቶዋ ተልከውልኛል። በጣም ጥሩ፣ እሷነቷን ለአንቺ እልካለሁ። አንቺ እሷ ናት ታረጋግጪልኛለሽ። ፎቶዋን ልከውልኛል በውስጥ ዋትሳፕ። እሺ ኦኬ፣ እሺ። ለማህር የሆነ ነው የሚለው አካባቢ አንዴ

አዎ ሷና ቻደነች መሲ ተቀበያትና ወደኛ ላኪልን። መሲ ካለ መሲ ጋር ስለሆነ

ሰላም መሀመድ፣ እንዴት ነህ? እኔ ደህና ነኝ። ሀቢባ ነኝ ላይቭ ላይ ነኝ እና ህዝቡ እየሰማ ነው። ይሄንን ቮይስ የማደርገው እኛ ከኢትዮጵያን ኮሚኒቲ እርዳታ እንፈልጋለን። አንዲት የተበደለች በሬስቶራንት አቡ ዳቢ በሚገኝ ቴስት ኦፍ ኢትዮጵያ በሚባል ሬስቶራንት በደል የደረሰባት እህታችን መታ ፍትህ እየጠየቀች ነው እና ኢትዮጵያን ኮሚኒቲ እንዲያግዘን እቺ ልጅ ፍትህ እንድታገኝ እንዲጠይቅ እየጠየቅን ነው። ህዝብ እየጠየቀ ነው። ህዝቡ እየሰማ ነው። ይሄንን ቮይስ እኔ ሪከርድ የማደርገው ሚውት አይደለሁም። እሺ፣ ኢትዮጵያን ኮሚኒቲ እንትን ብዬላቸዋለው፣ ቮይስ አድርጌላቸዋለው፣ ምላሻቸውን እንጠብቃለን። ሌላ ደግሞ አሁን አቡዳቢ ያላችሁ እዛ ሬስቶራንት መሄድ የምትችሉ አለው ካላችሁ አስገባችኋለው። ገብታችሁ ቪዲዮ አብረታችሁ ታሳዩናላ፣ ገብታችሁ እንዲያናግሩን ስልክ እየደወልን እያነሱ አይደለም። እየደወልኩላቸው ነው እያነሱ አይደለም። በዋትሳፕ ነበር የደወልኩት። አሁን ቀጥታ እደውላለሁ። ሶ በአካል መሄድ እችላለሁ። አቡዳቢ ነው የምገኘው መሄድ እችላለሁ። ታሜ አቡዳቢ አይደለም ጋ ታሜ ሻርጃ ነው። አቡዳቢ ያለ ሰው ነው የምንፈልገው በአካል አሁን ሬስቶራንቱ የሚሄድልን ሰው ሄዶ ቪዲዮ አብርቶ የሚያሳየን ሰው፣ ሬስቶራንቱ ክፍት ነው፣ እየሰራ ነው፣ ስልክ እየደወልን ነው እያነሱ አደ ክፍት ነው አይደለም የሚለው ማረጋገጥ እንፈልጋለን። እኔ በአካል ሄዳለሁ አቡዳቢ ነ የሚል አካል እኔ ይበለኝ አስገባውና ሄዶ ቪዲዮ አብርቶ በእሷ እንደዚህ መበደል ግፍ፣ በገዛ ዜጋ ላይ ግፍ መደረግ በእሷ ይብቃ ካላልን እሷ ብቻ ናት ወይስ ሌሎችም አሉ? ጠይቂያት። ኦኬ ይሄ የህዝብ ጥያቄ ነው። አንቺ ብቻ ነሽ ወይስ ሌሎች ሰራተኞችም አሉ? በዚህ ሰዓት በደል እየደረሰባቸው ያሉ በሬስቶራንቱ። አብራላት፣ መጀመሪያ ትበውና ፎቶውን ትንገረኝ። አብራላት፣ ከዛ ሚዩቱን አብራላት። ቆልኮውን አየሽው? አላየሁትም። ቆይ አልደረሰም እሺ፣ ሌሎች ሰራተኞች አሉ እዛ ሬስቶራንት ውስጥ? እህ ያትና ሌላ ፎቶ ካላት ሌላ ፎቶ ካላት። ይሄ ነው አንቺ ብቻ ነሽ ወይስ ሌሎች ሰራተኞች አሉ አሉ እዛም ሌላም ሰራተኛ አለ።

እሺ ለምሳሌ ለምሳሌ አንቺ ሴት ነሽ፣ ፔሬድ ላይ ልትሆኚ ትችያለሽ። ሆድሽን ሊያምሽ ወይ ፔሬድሽ መጥቶ ይቅርታ ለቃሉ ስለም- ሊያምሽ እና ሽንት ቤት በማንኛውም ሰዓት መሄድ ልትፈልጊ ትችያለሽ። ሶ ሽንት ቤት ልሂድ ስትይ ምንድን ነው የምትባይው? ሰዓት ሳይደርስ አይሰጡም ነው የሚባለው። የምትወጪበት ሰዓት ሰጥቻለሁ፣ ያ ሰዓት ካልደረሰ አትሄዱም። የፈለገ ለምን ሸቶሽ ሽታ እየሸ- እየሸ- እየሸተተሽ ያው ታውቂያለሽ፣ እየሸተተሽ ነው መሆን ምችይው ማለት ነው፣ እዛ ሰዓት እስከሚደርስ ድረስ ማለት ነው። እግራችን የተላላጠው ማለት ነው። ቀጥታ ልደውል አንዴ፣ ወደ ሬስቶራንት እናንተ ጋር ያለው ጫጫታ ስለሚረብሽ አንዴ የሚሉት አድርጎ ልደውል ነበር። እሺ መንገድ ዳር ነኝ፣ ለዛ ነው እኮ አስፋልት ዳር ስለሆነ። እሺ ወንድሜ በጣም እናመሰግናለን ስለተባበርካት ስልክህን፣ ተባረክ። ዋትሳፕ አይደለም ቀጥታ ነው እየደወልክ ያለሁት ሬስቶራንት ቁጥር ነው። እንዴት ነው የማያነሱት? በዚህ ሰዓት ይህንን ላይፍ እያዩ ካልሆነ በስተቀር ፕሊስ አንሰር። ቲክቶክ አካውንትን ፕራይቬት ማድረግ ቪዲዮዎችን መደለት ስልክ አለማንሳት መፍትሄ አይሆንም። መፍትሄ የሚሆነው ከኛ ጋር መጥቶ ተነጋግሮ እቺ ልጅ ይቅርታ ጠይቆ ካሳ መካስ፣ ያኔ ሰላም ይወርዳል። ካለ በለዚያ እኛ ለዚህ እቺ ልጅ ፍትህ መጮኻችንን አናቆምም። ህዝቡ ዝም አይልም። በደልን የምትቃወሙ ከሆነ ለሀቅ የቆማችሁ ከሆነ እቺ እህታችን ተበድላ ነው የመጣችሁ። በደል ደርሶባት ከማስረጃ ጋር ነው የመጣችሁ። እቺ ልጅ ዛሬ ፍትህ ካላገኘች እቺ ልጅ ነገ ይቀጥላል። ሁሉም እያመጣ ከኢትዮጵያ እንደዛ እንደሷ እንደዚህ ይበድላል ይረግጣል። በኢትዮጵያ አስር ሺህ ብር ደሞዝ ኢማጅን፣ ሶስት ዓመት ከአስር ወር በሶስት መቶ ድርሃም ማሰራት ማለት ይህ ኮ ግፍ ነው እኮ የኢማራት ህግ ራሱ እኳ አይፈቅደውም እኮ። ሀያ አንድ ሰዓት በሶስት መቶ ድርሃም ማሰራት በቀን ሁለቴ ብቻ ሽንት ቤት መፍቀድ፣ ውሃ አትጠጡ ሽንት ቤት አስሬ እንዳትሄዱ መባል አዎ ለሌሎቹም ነው። ድምጽ ምንነው ነው? መስሪያ ቤት ነው አቤት ምናልባት ወደዚህ ወደ አዲስ አበባ የምትደውይ እኮ ነው። ምናልባት ዛሬ ዝግ መሰለኝ፣ አሁን በዓል ምናምን ነገር አለ። ወደ ኢማራት ነው እየደወልኩ ያለሁት። ወደ ሬስቶራንቱ ነው ቀጥታ እየደወልኩ ያለሁትኝ በሞባይል ቁጥር ቀጥታ ወደ ሬስቶራንቱ ነው፣ ወደ ምግብ ቤቱ ነው እየደወልኩ